ለዛሬ በመጀመሪያነት የምንመለከተው የትኩረት ርዕሰ ጉዳይ በሀገራችን ኢትዮጵያ ሰሜናዊ ክፍል ተቀስቅሶ ከአንድ ዓመት በላይ ያስቆጠረው ጦርነት በሀገሪቱ ምጣኔ ሀብት ላይ ያስከተለውን ጫናና ይህን ጫና ለመቋቋም ሊወሰዱ የሚገባቸው የመፍትሄ እርምጃዎችን የምናነሳበት ይሆናል። እንደምታስታውሱት በሳምንቱ ቀናት በዚህ ጉዳይ ላይ የተለያዩ ምሁራንን አነጋግረን የጦርነቱን ምጣኔ ሀብታዊ ጫና ከተለያዩ አቅጣጫዎች ልናሳያችሁ ሞክረናል። መፍትሄ ቢሆኑ የሚባሉ እርምጃዎችንም እንዲሁ አመላክተናቸዋል። በዛሬው ጥንቅራችንም እነዚህ በሳምንቱ ቀናት ያነጋገርናቸው ምሁራንን ሀሳብ ጠቅለል ባለመልኩ ወደ እናንተ እናደርሳለን። ኤርሚያስ በጋሻውን ያሰናዳው አሁንም ያልተቋጨው የሰሜን ኢትዮጵያ ጦርነት ከአንድ ዓመት በላይ ጊዜን አስቆጥሯል። በዚህ ሁሉ ጊዜ ታዲያ አገር በርካታ ሰብአዊና ቁሳዊ ውድመት አስተናግዳለች፣ እያስተናገደችም ነው። በተለይ በህዝብ እንደራሴዎች ምክር ቤት በሽብርተኝነት የተፈረጀው የህወሀት ቡድን በአማራና በአፋር ክልል በወረራ በያዛቸው አካባቢዎች የበዛ የማኅበራዊ አገልግሎት መስጫ ተቋማት ውድመት ማድረሱ እየተገለጸ ይገኛል። የጤና ተቋማት ውድመትን ብቻ እንኳን ብንመለከት ከአስር ሚሊዮን በላይ ዜጎችን የሚያገለግለው የደሴ አጠቃላይ ሆስፒታልን ጨምሮ በአማራ ክልል ከአንድ ሺህ አምስት መቶ በላይ፣ በአፋር ክልል ከስልሳ በላይ የጤና ተቋማት መውደማቸውን መረጃዎች ይጠቁማሉ። በተመሳሳይ የግብርና ሚኒስቴር መረጃዎችም በአፋርና በአማራ ክልሎች ከአንድ ነጥብ አምስት ሚሊዮን ሄክታር በላይ ማሳ እንዳይሆን መሆኑን ያሳያሉ። የኢንዱስትሪ ሚኒስቴርም እንዲሁ ከትናንት በስቲያ በሰጠው መግለጫ ስለ ወደሙ ኢንዱስትሪዎች ተከታዩን ብሎ ነበር። ከዚያ አኳያ የደረሰውን ጉዳት በተመለከተ እስካሁን ድረስ ጥናቱ በደረሰበት ደረጃ እና አብዛኞቻችሁ እናንተም ባያችሁት አርባ ኢንዱስትሪዎች ናቸው የተጠኑት። ገና ሁለተኛ ዙር ጥናት አፋር ላይ የተጀመረው እና አማራ ላይ የተጀመረው ሲያልቅ ተጨማሪ ይመጣል። ግን አሁን በኮምቦልቻ እና ደሴ አካባቢ ያሉት ብቻ አርባ በሚደርሱ ኢንዱስትሪዎች ላይ ጥናት ተደርጓል። ከነዚህ ውስጥ በስምንቱ ላይ እጅግ በጣም ከፍተኛ የሆነ ጉዳት የደረሰባቸው ናቸው። እነኚህ በአጭር ጊዜ ውስጥ ወደ ስራ ሊመለሱ የማይችሉ እና ከፍተኛ ጉዳት የደረሰባቸው ሙሉ በሙሉ ተነቅለ የተወሰዱም ከፍተኛ የማምረቻ ክፍላቸው ተፈታቶ የሄዱ ናቸው። ስምንት የሚሆኑት ደግሞ መካከለኛ ጉዳት የደረሰባቸው ናቸው። ሀያ አራት አነስተኛ ጉዳት የደረሰባቸው ኢንዱስትሪዎች ናቸው። እነዚህ እንደየጉዳት ደረጃቸው ምናልባትም አንዳንዶቹን መለስተኛ የሆነ ጥገና በማድረግም ወደ ስራን ማስገባት የሚቻልባቸው ሁኔታዎች እንደሚኖሩ ነው። እስካሁን ድረስ ባለው የእኛ ባለሙያዎች ድጋፍ አንዳንዶቹንም ለማንቀሳቀስ ሙከራ እየተደረገ ያለበት ሁኔታ ነው ያለው እነዚህ አነስተኛ ጉዳት ደርሶባቸዋል ተብለው ከታሰቡት መካከል ማለት ነው ጦርነቱ የፈጠረው ቀውስ ግን እንዲህ በኢንዱስትሪዎችና በማህበራዊ አገልግሎት መስጫ ተቋማት ውድመት ብቻ የሚገለጽ አይደለም ጦርነቱ ስለፈጠረው ምጣኔ ሀብታዊ ቀውስና መፍትሄዎች ጉዳይ ያነጋገርናቸው የኢትዮጵያ ፕሮፌሰር መንግስቱ ከተማ ጦርነቱ አገራዊ ምጣኔ ሀብታዊ ጉዳቱ የጎላ ስለመሆኑ ያነሳሉ። አጠቃላይ ተጽዕኖ ዘርፉ ብዙ ነው። በተለይ ደግሞ ሀገሪቱ በዚህ በኮቪድ ምክንያትም የኮቪድ ተጽዕኖም ተጨምሮበት አገሪቷ መጀመሪያ የነበረችበት የድህነት ደረጃም ተጨምሮ ጦርነቱ በአጠቃላይ የሚያደርሰው ተጽዕኖ ቀላል አይሆንም። ምንም እንኳን ያው እንደምናውቀው እንደ መጨረሻ አማራጭ የተገባበት ቢሆንም ጦርነቱ ተጽዕኖ ግን ቀላል አይደለም ማለት ይቻላል። በሌላ መልኩ አሁን ጦርነቱ በደረሰበት ደረጃም ቢሆን ህይወት መቀጠል አለበትና ስለ መልሶ ግንባታ ሲነገር እያደመጠን ነው። ፕሮፌሰር መንግስቱ መወሰድ ስለሚገባቸው እርምጃዎች ሲገልጹ፣ ቀዳሚ ያደረጉትም ይህንኑ የመልሶ ግንባታ ጉዳይ ነው። በአጭር ጊዜ ይሄ በጦርነቱ ህይወታቸውን ያጡ ወገኖች ያው ያጡት ለሀገራቸው ስለሆነ ህይወታቸውን ያንን መደገፉ ምንም ጊዜ የሚሰጥ ነገር አይሆንም። ያ ቤተሰብ በኢኮኖሚ እንዳይጎዳ ማለት ነው። ሌላው ይሄ ቅድም ያልነው የመሰረተ ልማት ውድመት በጦርነቱ አካባቢ እሱም ጊዜ ሳይሰጠው ምናልባት የቅድሚያ ቅድሚያ የሚሰጠው ለየትኛው ነው ተብሎ ተለይቶ ወደ ስራ መገባት አለበት። ትምህርት ቤቶች ተመልሰው መገንባት አለባቸው። ጤና ጣቢያዎች መገንባት አለባቸው። የኤሌክትሪክ የስልክ፣ የመሳሰሉት መስመሮች መዘርጋት አለባቸው እና ሰው ወደ ነበረበት የኑሮ ደረጃ ለመመለስ የሚያስችሉ ስራዎች ቅድሚያ ተሰጥቷቸው ሊሰሩ የሚገቡ ነገሮች ናቸው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳም በሳምንቱ መጀመሪያ ምጣኔ ሀብታዊ ጉዳዮችን የተመለከተውን ሳምንታዊ መግለጫቸውን ሲሰጡ ስለ መልሶ ግንባታ አንስተው ነበር። መልሶ ግንባታ በመንግስት ብቻ የሚቻል አለመሆኑንም በዚሁ ጊዜ አመልክተዋል። የመልሶ ማቋቋም ስራውም እንግዲህ ጎን ለጎን በፍጥነት መካሄድ ይኖርበታል። ለዚህ ደግሞ ሁሉም ሰው ማንኛውም ዜጋ ኃላፊነት እንዳለበት በዚሁ አጋጣሚ ማስገንዘብ ያስፈልጋል። ኢትዮጵያውያን ትውልድ ኢትዮጵያውያን ለሀገራቸው በተለያየ መልኩ እንደመቆማቸው መጠን ይህንንም የመልሶ ማቋቋም ስራው እንግዲህ በመንግስት አቅም ብቻ በፍጥነት በሚታሰብበት ፍጥነት ማከናወን ስለማይቻል ሁሉም ዜጋ የራሱን አስተዋጽኦ ማበርከት እንዳለበት ከወዲሁ ማስገንዘብ ያስፈልጋል። እንግዲህ ቀደም ሲል በሰማናቸው መረጃዎች ላይ ተመርኩዘን ጦርነቱ አገራዊ ምጣኔ ሀብታዊ ጫና ይኖረዋል በሚለው ከተስማማን መወሰድ ስለሚገባቸው የማክሮ ኢኮኖሚ የመፍትሄ እርምጃዎች ደግሞ እንጠይቃለን። የኢኮኖሚክስ ማህበሩ ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አባካኝነትን የሚያስወግድ ስርዓት መገንባት እንዳለበት ጠቅሰው በዚህ ጊዜ ከውጭ የምናስገባውን ምርቶች መምረጥ አለብን ሲሉ፣ አዲስ አበባ ዩኒቨርሲቲው የምጣኔ ሀብት መምህር ዶክተር አጥለው አለሙ ደግሞ ከጦርነቱ በቶሎ ለማገገም እዚህ አገር ላይ ስራ መስራት ለመጀመር መንገዱ ቀላል ሊሆን እንደሚገባ ያነሳሉ። የውጭ ምንዛሪ አቅማችንን ስለሚያዳክም ከውጭ የምናስገባቸው ምርቶችን መምረጥ ያስፈልጋል። ዝም ብለን ድሮ በደህናው ጊዜ የምናስገባውን አይነት ሁሉ ምርት ማስገባት የለብንም፣ አቅም ስለሌለን ማለት ነው። ወሳኝ የሆኑ መቅረት የሌለባቸውን ለምሳሌ እንደነዳጅ አይነት የግብርና ግብአቶች፣ የኢንዱስትሪ ግብአቶችን ማስገባት ይኖርብናል። ሌላውን ግን ይሄ የቅንጦት አይነት ነገሮች አሁን የምናስገባበት ጊዜ ላይ ያለን አይመስለኝም። አሁን አቅም የውጭ ምንዛሬ አቅማችን የተዳከመ ስለሆነ ማለት ነው። ያንን በጣም መምረጥ መወሰን ያስፈልጋል። ሰው በቀላሉ ስራ እንዲሰራ ማድረግ ማለት የብድር አገልግሎትን መስጠት ሕግና ደንቦችን ማሻሻል በቀላሉ ስራ ውስጥ እንዲገባ ሰው፣ ይሄ የተወሳሰበ የቢሮክራሲና ምናምን ሳይሆን በቀላሉ እስካሁን እንደምናየው በደህናውም ጊዜ ሰው ስራ ውስጥ መግባት አስቸጋሪ ነው። በኢትዮጵያ ውስጥ ስራ ለመፍጠር የመንግስት አሰራር የሕዝቡን ባህል በጣም ጎታች ነው። ለዚህ ነው ብዙ ስራዎች የማይፈጠሩ። ይህ በእንዲህ እንዳለ በተለያዩ ዓለም ሀገራት የሚገኙ ኢትዮጵያውያን ስለ አገራቸው ድምፃቸውን ማሰማታቸውን አላቆሙም። የቀጠለው የበቃ ዘመቻም ለዚህ አንዱ ማሳያ ተደርጎ ሊወሰድ ይችላል። እነዚህ ዜጎች ለአገር መቆማቸውን ሰላማዊ ሰልፍ በመውጣትና ድምፃቸውን በማሰማት ብቻ አላቆሙም። በመልሶ ግንባታው ሂደት ከፋይናንስ እስከ ቁሳቁስ ማሰባሰብ የበኩላቸውን አስተዋጽኦ እያደረጉ ነው። ከዚሁ ጋር በተያያዘም ፕሮፌሰር መንግስቱ መንግስት ይህና ቅም በቅጡ መጠቀም እንዳለበት ይመክራሉ አሁን በዚህ በተለይ የዲያስፖራ እንቅስቃሴ አሁን በጣም ከፍተኛ እንደሆነ ይታወቃል አገራቸውን በዚህ በዲፕሎማሲ መስክ የሚያደርጉት ጫና በዘለለ በኢኮኖሚውም ለመደገፍ ከባድ ተነሳሽነት አለ እያደረጉም ነው ያንን የበለጠ ደግሞ የተሳለጠ ለማድረግ መንግስት ሁኔታዎችን ማመቻቸት አለበት። ሀገራቸውን ለመደገፍ በፋይናንስ ሊሆን ይችላል፣ በአቅም ሊሆን ይችላል፣ በቴክኖሎጂ ያሉበትን ሀገር ቴክኖሎጂ ወደ ሀገራችን በማምጣት ሊሆን ይችላል እና ሁሉም እንደሚረባረበው ሁሉ የእነሱንም ርብርብ የርብርብ ውጤት ለማግኘት ሁኔታዎች ተመቻችተው ደግፎ እነሱን ወደዛ ማስገባት ያስፈልጋል። በሌላ በኩል የሰሜን ኢትዮጵያው ጦርነት ኢትዮጵያ የበዛ የምዕራቡ ዓለም ጫና እንድታስተናግድ እያደረገ እንደሚገኝ የሚገለጽ ሲሆን የጫናው አንዱ መልክ የሆነው የምጣኔ ሀብቱ ዘርፍ ደግሞ የአገሪቱን ካዝና በውጭ ምንዛሬ እንዲሳሳ ሊያደርግ ስለመቻሉ ይነሳል። ከዚህ በመነሳት ለውጭ ምንዛሬ እጥረት ምን ይደረግ ብለን የጠየቅናቸው ፕሮፌሰር መንግስቱና የንግድና ምጣኔ ሀብት ባለሙያው ክቡር ገና የመፍትሄ ሀሳብ አላቸው። ሌሎች አማራጭ አገራትን መፈለግ ያስፈልጋል። ብዙ ጊዜ የተወሰኑ ሀገራት ላይ ብቻ ጥገኛ መሆኑ ጉዳቱ እዚህ ላይ ነው። እነሱ በተለያየ መንገድ ፊታቸውን ባዞሩ ቁጥር አማራጭ እናጣለን። ስለዚህ አማራጭ በጥንቃቄ ማስፋት ያስፈልጋል። አሁንም በጥንቃቄ የትኞቹ ሀገሮች ጋር ምን አይነት ግንኙነትን መስረት የሚለውን ማየት እና አማራጭ ማስቀመጥ ያስፈልጋል። ሁለተኛው እነዚሁ ሀገራት አሁን ማዕቀቡን የጣሉት ሀገራትም ውሳኔያቸውን ደግሞ እንዲያጤኑ ተጽዕኖ ማድረግም ማሳመንም በመረጃም በመሳሰሉት ማሳመን ያስፈልጋል። እኛም ምንም እንኳን አገሪቷ ድሃ ብትሆንም እቺም ሀገር ለእነሱም የምታስፈልግ ሀገር እንደሆነች ማሳመንና ውሳኔያቸውን እንዲያጤኑ ማድረግ የሚያስፈልግ ይመስለኛል። አዳዲስ ዘዴዎች መፈለግ መቻል አለብን። እንዳልኩት የውጭ ምንዛሪ ሆንም ስለሚያስፈልግ በብድር መልክ ለምሳሌ የሚገኝ ነገር ግን ብድሩ ከባንኮች ሳይሆን በቦንድ መልክ በውጭ የሚኖሩ ለምሳሌ ኢትዮጵያውያን ቃል በመግባት ለምሳሌ በዓመት ውስጥ በየወሩ ይህን ያህል ገንዘብ እንሰጣለን ወይም ደግሞ አንድ ላይም እንሰጣለን ብለው ቦንዱን በመግዛት ለአገሪቷ ወደ ትክክለኛ ቦታ፣ ነበረችበት ቦታ ለማድረስ የሚቻልበትን ሊያቀሉ ይችላሉ የሚል እምነት አለኝ። እንግዲህ ቀደም ሲል የተመለከትናቸው የጦርነቱን ምጣኔ ሀብታዊ ጫናዎችና ሊወሰዱ ይገባቸዋል ተብለው በምሁራን የተጠቆሙ የመፍትሄ እርምጃዎች ናቸው። መንግሥት ደግሞ በራሱ በኩል የውድመቱን ዝርዝር ሁኔታ ከማጥናት አንስቶ የማገገሚያ እቅድ አውጥቶ እስከ መተግበር ድረስ የተለያዩ እርምጃዎችን ለመውሰድ በእንቅስቃሴ ላይ መሆኑን እየገለጸ ነው። እኛም በቀጣይ የአዲስ ነገር ዘገባዎቻችን ይህንኑ የመንግስት እንቅስቃሴ የተመለከቱ ጥንቅሮች ወደ እናንተ እንደምናደርስ ከወዲሁ ለመጠቆም እንወዳለን።